ሰላም ሰላም እንደት ናችሁ የኢትዮ ቤተሰቦቼ፣ ሰላም ናችሁ? እግዚአብሔር ይመስገን እስኪ አሁን በጣም ደህና ነኝ። እንግዲህ ስሜ ለማታውቁት ወለተ ኪዳን እባላለሁ፣ ወይም በዓለማዊ ስሜ ብርቱካን። እና ዩቲቪን ሰብስክራይብ አድርጉልኝ ጀማሪ ነኝ እና ከስንት ዓመት በኋላ ቤተሰቦቼን አግኝቻቸው ይገርማችኋል። በስልክ ማላገኘው ነበረ። እዚህ ጋር እንደምታዩት ከእናቴ ጋር እያወራ ነበረ። በጣም ናፍቀው ነበር ከፊል በላይ እኛ ጋር አካባቢ ስልክም ኔትወርክም ብዙም አይሰራም ነበር እና አገኘኋቸው፣ ጎጆ ነበረ እና ያው በጣም ናፍቆኝ ነበር። የቤተሰብ ናፍቆት ያው እንደምታውቁት ነው። እዚህ ጋር እኔ ያለሁት አርባ ገር ነው። እናቴን አገኘኋት፣ አባቴን፣ እህቶችን፣ ወንድሞችን ሁሉንም አገኘኋቸው ማለት ነው። እግዚአብሔር ይመስገን፣ በጣም ደህና ናቸው። እናቴ በጣም ናፍቃኝ ነበረ ነበር ከምናችሁ በላይ ማለት ነው። እና ስላገኙ በጣም ደስ ብላቸዋል። ቪዲዮ ደግሞ አድሳቸው ስለሆነ ከዚህ በፊት አንድ ጊዜ አገኝቻቸዋለሁ ግን፣ ቪዲዮ አድሳቸው ስለሆነ እነሱ ራሱ በጣም ደስ ብሏቸው ነበረ። እና እናቴ ማውራት አቁማ ነበረ እን ነበር እንዴ፣ ለምን አታወሪኝም? ምን ሆነሽ? እናቴ ስልክ ላይ ብዙ አይደለችም። እናቴ ለምን አታወሪኝም? አውሪኝ እንጂ ያድርግኝ ትቻለና ሌሎች ጎረቤቶች ምናምን አይተውኝ ብቻ ደስ ብሏቸው፣ ሁሉም ያው እያዩኝ፣ በተራ በተራንም ያዋራኋቸው። እግዚአብሔር ይመስገን። የምሬ ቤተሰብ ነው፣ በጣም ከባድ ነው። ከምትውሉ በላይ ቤተሰብ መፍጠር ይከብዳል። ይህንን አርባ ቀን ለሆናችሁ ቤተሰብ አለማግኘት ይከብዳል። ያው ደህንነታቸው እሰማለሁ፣ ያው እንደዚህ ደውዬ ነው እንጂ ያላገኟቸው፣ ደህንነታቸውን ደህና እንደሆኑ ምናምን እሰማለሁ። እናቴ የሆነ አይናፋር ናት። ብዙም ስልክ እንትን አትልም እንደምታዩት። እረቶቼ ምናምን ለማየት በጣም ጓጉዘው ነበር። ጎረቤቶቻችን ሳይቀር ሁላቸውም ተሰብስበው ነበር ያገኘኋቸው። እግዚአብሔር ይመስገን ደህና ሆናውልኝ፣ ጤና ሆናውልኝ። ብዙ ያገኘቻቸው ደስ ብሎኛል። እንግዲህ ቤተሰብ ናፍቆት ከባድ ነው። ገዛ ህንጻ ነው ማለት ነው። እዚህ ጋር ስለቦታ፣ ስለእነሱ ነበር የማስበው። በጣም ታውቃላችሁ፣ ኢትዮጵያ እያለሁ ብዙ ጊዜ አገኛቸው ነበር እና ሳታገኛቸው ሲገሩ ትንሽ ይከብዳል። ከዛ አንፃር ነው ግን፣ እግዚአብሔር ይመስገን ደህና መሆናቸው ነው የሚፈለገው አይደል? በዛም ሆነ በዚህ አግኝቻቸዋለሁ እና እናት እዚህ ጋር ደህንነቴ እየጠየቀችኝ ነበረ ልብሶች ነው የጠፋሽው፣ እኛ ስልክ አላገኘንም ምናምን ይላል። እየጠየቁ የነበረ ስራ እንዴት ነው ወይ፣ ለእኛ አታስቢ፣ እኛ ለእናንተ ነው የምናስበው፣ እኛ ሀገራችን ላይ ቁጭ ብለን የምንሆናለን ምናምን ይላል። እዚህ ጋ አባቴ መጣ፣ በጣም ደነገጥኩ ታውቃላችሁ፣ አባቴን ሳየ ድንግጥ ነው ያደረገው እና በጣም ደነገጥኩኝ። እነዚህ ቪዲዮ አታያቸው ብሎ እኔ ትንሹባቸው እንዲያስተካክሉላቸው እየነገርኳቸው ነበር እና አባቴን ሳይ በጣም ደስ አለኝ። የምር በጣም ነው የምወደው አባቴን እናቴን በጣም ወዳቸዋለና፣ እነሱም ደስ ብሏቸው ስላገኘኝና አንድ ጊዜ ኔትወርክ ያስቸግራል። ልጅቷ እንድታስተካልላቸው አደረኩ። አዲስ አበባ ሄደች ልጅ እናት ያገናኘችኝ ማለት ነው። ያው አሁን በደንብ ሲያይ ሲስቅ ስቅ ይህ ቆንጃቱ ሲስቅ በቃ ደስታው ይውልኝ፣ እንዴት ደስ እንዳለው እኔ ራሱ በቃ ምን ደስታ የሚቆጣጠራቸው ኩኝ ወዳባቱ ጤና የሆነልኝ እግዚአብሔር ይጠብቅልኝ። በዚህ እንጂ እነሱ ትልቅ ቦታ ማድረስ ነው አላማ ነው። በቃ ደስ ብሎኛል እዚህ ጋር ጤናሽ፣ እንዴት ነሽ? ይችላል እንዴ? ጠፋሽ ስልክም ስለሌለ ነው። ብቻ አንቺ ደህና ሁኚ፣ ለኛ ታስቢ። ብዙ ነገር አወራን። አስራ አንድ ደቂቃ በጣም ሁሉንም ነገር እስከ ዛሬ ዘነፋፈቅነው ያክል የሚያክል ምናምን፣ ብቻ ሁሉንም ነገር አወራን። ሁሉንም ባይባል እግዚአብሔር ይመስገን ብዙ ነገር አወራን ስለሚያደርግ ሁላችንም የቤተሰብ ናፍቆት ከባድ ነው። የቤተሰብ ለመናፈር የሚከብድ ነገር የለም። የምሬ ነው የምላችሁ እና ሁላችሁም ቤተሰቦቻችሁን ያላገኛችሁ ፈጣሪ እንዲያገናኛችሁ ያደርግ ጸልያላችኋለሁ። እንግዲህ ያለን መማሪያ ጸሎት ስለሆነ ማለት ነው። በዚህ ፈጣሪ ይጠብቀልን። እግዚአብሔር ይመስገን፣ ሰላም ሆነው ስላገኘኋቸው በጣም ደስ ስላለኝ ለዛ ነው ቪዲዮ ሪከርድ ያደረኩት። በናፈቁኝ ቁጥር ቆይቻለሁ ይሄን ቪዲዮ ያለው ማለት ነው ልክ ሲናፈቁ ቪዲዮ ሪከርድ ይሄን እያየ ድምጻቸው እዚህ ጋር አልቀዳልኝም። ምን ቢያለኝ ድምጽ አይቀዳም አይመስልም። በቪዲዮ ሳውራ ድምጽ አይቀዳም ጭራሽ። ለምን እንደሆነ አላውቅም፣ ከቪዲዮ ሪከርዱ ይሁን ከስልክ ይሁን ባላውቅም እንደዚህ እያወራሁ በጣም አይቀር ድምፅ ያስገባልኝም ድምፁ ያስገባልኝ ደስ ይለኝ ነበረ። እና ላቸዋለሁ እንደዚህ ሪከርድ ያደርጉት ሪከርድ እያረጋችሁ ማስታወሻ ብትሰምተው በጣም ጥሩ ነው። ገብታችሁ ያላችሁ ድምጻቸው ባይኖር እንኳን ድምጻቸው ቢኖርልኝ ደስ ይለኝ ነበረ። ግን ቢሆንም ያወራነውን ስለማውቅ ቪዲዮ ሪከርዱ ባይኖርም ችግር የለውም። እንደዚሁ መችላለሁ ማለት ነው ውዶች፣ እንደዛ ነው። ሲሰብስክራይብ አድርጉኝ። አዲስ ነኝ ማለት ነው እና ዩቱብ እንደዚያው ይሰራል። ና ሰብስክራይብ አድርጉኝ፣ አበረታቱኝ። ያው ምን ችግር አለው? አይከፈልበት። እኛማ በነገራችን ላይ እኛ ሀገር ላይ እኮ ነው እንደዚህ እንጂ ሌላ ቦታ በቃ እርስ በእርሳቸው ምንም ነገር ሲያባይዝ እና እንዳንዳንድ ሰዎች እንኳን ሰብስክራይብ ያደርጋሉ። እንደዚህ እንትን የሚባል ነገር የለባቸውም። ግን አንድ ዩቱብ እስከከፈታችሁ ድረስ የሚቆጠር ነገር የለውም። ምክንያቱም ቪዲዮ ለማየት እስከከፈታችሁ ድረስ ሰብስክራይብ ማድረግ ከባድ ነገር አይመስለኝም። ምንም ብትችሉም፣ እኔም አደርጋለሁ። ብዙ ሰዎች አደርጋለሁ። ግን እኛ ብዙዎቻችን ባይሆንም አንዳንድ ችግር አለ። በቃ ቲክቶክ ላይ ብትሄዱ፣ ዩትዩብ ላይ ብትሄዱ፣ በቃ እንትን ማድረግ ነው የምንወደው ሰብስክራይብ ወይም ላይክ ምናምን ማድረግ ካልተለመንን እሺ አይለንም፣ በቃ እጃችን ከዛ አንፃር ያው ከለምጽ አንፃር ማለት ነው። ሰብስክራይብ አድርጉኝ፣ አበረታቱ ውዶቼ። ምን ችግር አለው? ማየት እስከገባችሁ ድረስ ቪዲዮ ብታዩ እስከገባችሁ ድረስ ሰብስክራይብ ብታደርጉ የምትጎዱ ይመስለኛል እና አበረታቱ። ስደተኛ ዋታችሁ ነኝ፣ ብታበረታቱ በጣም ደስ ይለኛል። ሰብስክራይብ ማድረግ እናንተ አግዙኝ። ሌላ ምንም አላችሁም። ቪዲዮዬን እዩልኝ እና ሰብስክራይብ አድርጉልኝ፣ ላይክም ኮሜንት አድርጉልኝ። ማስተካከል ያለብኝ ካለ እንደ አዲስ እንደ ጀማሪነቴ ማስተካከል እንዳለብኝ የምታውቁ ካላችሁ ንገረኝ። በቃ አለ አይደለ? ብቻ በተባበሩኝ ደስ ይለኛል እና ዩቱብ ደግሞ ያልጀመራችሁ ዩቱብ ብትሰሩ በጣም ደስ ይላል ጊዜ ካላችሁ

መስታወሰው አይመስለኝም እዚህ ጋ ግን ብዙ ነገር ያወርተናል። ብቻኔ እንደናቴን እየጠየቁ ያሉ ነገሮች በቃ የሀገሩ ሰላም ምናምን ምናምን የሚያመለክቱ አንዳንድ ነገሮች ያወራን፣ እዚህ ደረሰን ማለት ነው። እግዚአብሔር ይመስገን። አካባቢ ልጆች ምናምን ስላለው ልጠራ ምናምን ልዘጋው ትንሽ ደቂቃ ነገር ነበር እዚህ ጋ። ልጁ ካላየዋቸው ካላያቸው እያለ ልጁ እያስቸገረ ነበር ይመስላል እና የተፈለገውን ነገር እያገኘ ነው። ከኋላ ምግብ እየበሉ ድንች ሰርቶ ይበላሉ። እንዴት ደስ እንዳላቸው ደስ ላቸው ነበር

ሁላችሁም ሰብስክራይብ አድርጉልኝ። ሰርተን ተባብሉ። ሰብስክራይብ በማድረግ ቪዲዮ ደግሞ ይሉኝ። በሌላ ቪዲዮ ደግሞ እመጣለሁ። እንግዲህ እንደዚህ በሪከርድ አድርጌ የሚያምር ነገሮች ምናምን ሰዓት ሳገኝ ቪዲዮ ያደርጋለሁ። እዚህ ጋር ያሉ ስታርት እያደረገ ነበረ። ልሄድ ነው፣ ቻው ልላቸው በቃ እንዲያምበት ነው። እዚህ ጋር አባቶቻቸው አሉ። ልምድ ጤና አጠባበቅ የመንሰራት ሥራ ተጠራሁኝ። እነሱም ሄድኩኝ። ተሰናበት እነሱም በቃ ተሰናበት እላቸዋለሁ። ተሰናበትኳቸው። እግዚአብሔር ይመስገን፣ ላገኘኋቸው ደስ ብሎኛል። ተመራሁ አቴ